መሰለ ማክስ ፊታችሁ ላይ ጥቋቁር ንጥብጣቦች ነገር የተለያየ ነገር ፊታችን ላይ በሙቀት የሚወጣውን የሚያስወግድልን ምርጥ የሆነ ማክስ ይዤላችሁ መጥቻለሁ። ወደ አሰራሩ የምንገባ ይሆናል። በጣም በጣም ነው የምትወዱት። በጣም ና አሪፍ የሆነ የፊት ማክስ እና እንደምትወዱት ምንም አይነት ጥርጣሬ የለኝም። በጣም በጣም ትወዱታላችሁ። ተጠቀሙበት። ወደ አሰራሩ እስከ መጨረሻ እንድትከታተሉኝ በፍቅር ጋብዛችኋለሁ። እስከ መጨረሻ ድረስ ተከታተልን ማለት ነው። ሰላም ሰላም ውድ ቤተሰቦቼ፣ ሰላማችሁ ሰላማችሁ ያላችሁበት አለም ዳርቻ ይብዛላችሁ። እንዴት ቆያችሁ ቆይታችሁ እንዴት ነው? ሁሉ ሰላም፣ እግዚአብሔር ይመስገን። ይጋ ሁሉ ሰላም፣ ሁሉ መልካም ነው። ዛሬ ደግሞ ምርጥ የሆነ የፊት ማክሲጅላችሁ መጥቻለሁ። ፊታችሁ ላይ በተለያየ ምክንያት ጥቋቁር መጠጣቦች ለሚወጡት በሙቀት ቅባቶች የተለያየ ስንጠቀም ፊታችን ላይ ሽብታ ጥቋቁር ነገር ይወጣል እና እሱም በቀላሉ በቤታችን ውስጥ እንዴት አድርገን እንደምናጠፋ ምርጥ የሆነ ማክሲኖች ያላቸው የመጣሁት፣ እስከ መጨረሻ እንድትከታተሉኝ በፍቅር ጋብዛልቸዋለሁ። አዳዲስም የመጣችሁ እንኳን ደህና መጣችሁ። ላይክ እና ሰብ እያረጋችሁ ተቀላቀሉ። ሰብስክራይብ አድርጉኝ፣ አበረታችሁኝ። እዚህ ጋር እዚህ ቻናል ላይ ጠቃሚ ጠቃሚ ነገሮችን ታገኛላችሁ። ስለ ቆዳችሁ፣ ስለ ፀጉሯችሁ የሚጠቅማችሁን ነው የምታገኙበት። ተጠቀሙበት፣ ለጓደኞቻችሁ ሼር አድርጉ እያልኩኝ ወደ አሰራሩ እንገባለን። እዚህ ጋር በመጀመሪያ ላይ የሚያስፈልገን ነጩን እንቁላል ነጩን ፓርት ብቻ ነው የምንጠቀመው። ነጩን ፓርት እንቁላል እዚህ ጋር አንድ እንቁላል ይበቃናል። ያው ለአንድ ጊዜ የሚሆነንን አዘጋጅተን መጠቀም ስላለብን እዚህ ጋር ነጫውን ፓርት ብቻ እንደዚህ ቀስ አድርገን ቢጫው ሳይቀየጥ ነጫውን ፓርት ብቻ ነው የምንጠቀመው። እሱን እንደዚህ በዲዛይን ካደረግን በኋላ በደንብ አድርገን በሽታ ወይም በማንቻ እንመታዋለን ማለት ነው። እንደዚህ አድርገን ለይተነዋል። የምንፈልገው ይህችን ነጫውን ፓርት ብቻ ነው። ይህ እንደዚህ አድርገን በደንብ አድርገን እንመታዋለን። እንደዚህ በደንብ አድርገን ከመታን በኋላ ግማሽ ሎሚ ግማሽ ማንኪያ የሚሆን እንደዚህ ሳናበዛ በዛ ሲገኛሆን በደንብ አድርገን እሱንም ካዋርን በኋላ የሚጨምረውን ግብአቶች እየጨመርን በደንብ ማዋህድ ይጠበቅብናል ማለት ነው። ይህንን ማታ ላይ እንደዚህ ተቀብታችሁ ፊታችሁ ላይ 30 ደቂቃ ምናምን አቆይታችሁ ብትታጠቡት ፈጣን ለውጥ ነው የምታገኙበት። በጣም ምርጥ ነው ተጠቀሙበት። ተጠቃሚ ነው የምትሆኑት። ምንም አይነት ፊታችሁ ላይ ጥቋቁር ንጥብጣቦች ነገር አይኖረውም። እዚህ ጋር ይሄ የቦቆሎ ዱቄት ነው። በትንሹ አመጣ አንድ ትጠቀማላችሁ ማለት ነው እና እሱም እንደዚህ አድርገው በደንብ አድርገው እናዋዋ ሂዳለን ስለዚህ ይሄ ጠቃሚ ነው ተጠቀምበታላችሁ። እንደዚህ እያያችሁ ተጠቀምበታላችሁ ማለት ነው። ሞክሩት፣ ከሙከራ ስለሚቀር እዚህ ጋር መልሴ ግማሽ ማንኪያ ጨምሬበታለሁ፣ የበቆሎ ዱቄት ማለት ነው እና የበቆሎ ዱቄት በጣም በጣም የሚጠቅመን ለቆዳችን በጣም ጠቃሚ ነው። ተጠቀሙበት። ይደሳል በትንሽ ግባት ፊታችን ያማረና የተዋበ ማድረግ እንችላለን። በመቀጠል ወተት ወተት አንድ ማንኪያ በትልቁ የሚሆን እንጨምራለን። እንደዚህ ማለት ነው። ይህ ኒዶ ወተት ነው። ኒዶ ወተት እንደዚህ አንድ ማንኪያ የሚሆን እንጠቀማለን። ከዛ ፊታችን ላይ በደንብ አድርገን ፊታችንን መጀመሪያ በሳሙና በሚስማማት ሳሙና ከታጠብን በኋላ ፊታችን ንጹህ ከሆነ በኋላ በፎጣ አድርቀን ይህንን እንቀባና ለ30 ደቂቃ እንደዚህ ካስቀመጥነው በኋላ ተመልሰን እንታጠባለን ማለት ነው። ስንታጠብ የፊት ክሬም ካላችሁ የፊት ክሬም ትጠቀማላችሁ። የፊት ክሬም ከሌላችሁ ቫዝሊን ቢሆን ተጠቅማችሁ ቫዝሊን ቤት ውስጥ እንደዚህ ከወይራ ዘይት ጋር አላቅላችሁ እሱን አድርጋችሁ ፊታችሁን ማሳጅ አድርጋችሁ ብትተውት ማለት ነው። ማታ በተለይ ማታ ቢሆን በጣም ተመራጭ ነው። በጣም በጣም ቆዳችሁ ያማረ የልጅነታችሁን ቆዳ ለመመለስ የተሸበሸበ ቢሆን ማዳያት እንደዚህ ጥቋቁጡ ነገሮች ቢኖሩበት ፊታችሁ ላይ ያለውን ነገሮች ያስወግድላቸዋል ማለት ነው። እና እንደዚህ እያደረጋችሁ በቤት ውስጥ የወላችሁ ክሬም ነው የሚመስለው። እንደዚህ በቀላሉ በቤት ውስጥ መጠቀም ትችላላችሁ ማለት ነው። ይህንን እንደዚህ ቀላይ የሆነ ሳት ላይ አዘጋጃችሁ ገዛ አስቀምጣችሁ፣ ማታ ክላሳችሁ በምትገቡ ሳት ይዛችሁ ክላስ ገባችሁ፣ ተጠቀሙበት። በጣም ተጠቃሚ ነው የምትሆኑት። የሚመቻችሁ ደግሞ ከሆነ ፊታችሁ ታጥባችሁ፣ ተቀብላችሁ፣ ከስራ ተደቃቃ ቀን ላይ እንድትቀቡት ሽታው ራሱ ምን ሊል ነው ማለት ትችላላችሁ። በጣም ምርጥ ነው። በጣም ነው የምትወዱት። በጣም ተጠቃሚ የምትሆኑበት ይህንን እቃችን ላይ እንገለብጣለን፣ ማሳያችኋለሁ። የሚመቻችሁ እቃ ላይ አድርጋችሁ ፍሪጃችሁ ውስጥ ታስገባላችሁ ማለት ነው። ይሁን በዚህ እያረኩ ነው አሁን የምጠቀመውን በዚህ ያስቀራለሁ። ከዛም በኋላ ይሄንን ፍሪጅ አድርጌ ማተጠቀማለሁ ማለት ነው። እና በጣም ነው የምትወዱት፣ በጣም ምርጥ ነው ሁሉ በመቀጠል እናንተ እጃችሁንም መቀባት ትችላላችሁ፣ ፊታችሁንም። ለሁሉም ነገር ጠቃሚ ስለሆነ እጄ ላይ ተቀብቼ ያሳያችኋለሁ። ስትቀቡት ራሱ እንዴት ደስ እንደሚል ልናብራችሁ አልችልም። በጣም በጣም ነው የምትወዱት፣ በጣም አሪፍ ነው እንዲላችሁ፣ ስትቀቡት ራሱ ስሜቱ። እና ምንም አይነት ቆዳችን ላይ እንዳይኖር ቆዳችንን መንከባከብ ግድ ይለናል እና ቆዳችንን እንንከባከብላችኋለሁ እንደዚህ ካደረጋችሁት በኋላ በዚህም አይነት መቀባት ትችላላችሁ። ግን ደግሞ ፊታችሁ ላይ ያለ ጥቋቁርን ንጥብጣቦችን እንዲያነሳላችሁ ከፈለጋችሁ ምን ታደርጋላችሁ? እና ፀጉር እንዲያነሳላችሁ ይሄንን ሶፍት እንደዚህ ካደረጋችሁት በኋላ ይህንን እንዲታደርጉና ከዛም በላዩ ላይ እንደዚህ ትቀባላችሁ። እንደዚህ ካቀባችሁት በኋላ ፀጉር የተባለን ነገር ብድግ አድርጎ ነው የሚያነሳላችሁ። በቃ የኔ ቆዳ ነው ብላችሁ እስክትገረሙ ድረስ ቆዳችሁ በጣም ለውጥን ነው የምታገኙበት። የአማረ ለውጥ እስክትደነቁ እስክትገረሙ ድረስ ነው የምታገኙበት። ይህ እንደዚህ ካደረጋችሁ በኋላ ለዚህ ለሰላሳ ደቂቃ አስቀምጡት እላችኋለሁ ውዶች። ዛ አያችሁት እና ይሄ ደርቆ ታይታላችሁ ማለት ነው። በጣም ነው የሚያምረው። እጃችሁ እራሱ በጣም ያማረ የተዋበ ነው የሚሆነው። እንግዲህ አሁን ላይ ስራት የሚሰለም የሚበዛ እጃችሁ በውሃ የተጎዳ ስለሆነ ያንን ማከሚያ ይሆነናል። አያችሁት። ታጥቤ እንገናኛለን። እና ውዶች እኔ ስራ ልገባ ስለሆነ ሰላሳ ደቂቃ ማላስቀመጥኩት፣ ግን ሰላሳ ደቂቃ ቢሆን በጣም ምርጥ ነው። አሁን የገና እርጥብ ነው። እንዲህ ስታደርጉት በድብቅ ነው የሚለው ፀጉር ማለት ነው። እና ትንሽ ስራ ሰዓት ላይ ስለሆነ ስራ ልገባ ስለሆነ ነው። እና እናተ ሰላሳ ደቂቃ ቆዩት። እንዲህ ስታደርጉት በቃ በድብቅ አድርጉት። ምንም አይነት ቆሻሻ ፊታችሁ ላይ አይቀርም ማለት ነው። ታጥቤ ላሳያችሁ። እና ውዶች እያያችሁት ልዩነቱ እንዴት እንደሚያምር እና እንደዚህ ይሄ ታጥባችሁ እንደዚህ ያጥቃችሁ ምትቀበሉት ነገር በቤት ውስጥ ያዘጋጃችሁትን ወይም ከውጭ የሚገዛችሁትን መጠቀም ትችላላችሁ። ላችሁ አለው ውድ ቤተሰቦቼ ሰዎች እና እስከዚህን ሰዓት እንደው እየተከታተላችሁ ስለነበረ ከልብ ከልብ አመሰግናለሁ። እግዚአብሔር አምላክ ዘበናችሁ ይባል ያላችሁበት ጥበቃ ይብዛላችሁ፣ ይብዛላችሁ፣ ጥበቃ ይብዛልን፣ ይብዛላችሁ ሀገራችንንም ሰላም ያድርግልን እና ላይክ እና ሰብ አድርጉ። አበረታችሁ። በአዲስ ቪዲዮ እንገናኛለን። ወዳችኋለሁ። ተባረክልኝ። መሰግናለሁ። መቼም ለውጥ ናይታችሁ እንደምትጠቀሙ ምንም አይነት ጥርጣሬ የለኝም። መሰግናለሁ። ባይ ባይ። መልካም ቆይታ